በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ባርኮ ነፍሴ ለእግዚአብሔር ወኩሉ አይጽምቴ ለስሙ ቅዱስ። ነፍሴ እግዚአብሔርን ታከብረዋለች፣ አጽንቶችም ለገናናው ስሙ ምስጋና ያቀርባሉ። የዳዊት መዝሙር መዝሙር መቶ ሁለት ቁጥር አንድ ግንቦት አስራ ሁለት ቀን አባታችን አቡነ ተክለ ሃይማኖት ፍልሰተ አጽማቸው የሚከበርበት ታላቅ በዓል ነው። ይህንኑ በዓል ምክንያት በማድረግ ከግንቦት 10 እስከ 12 ለሶስት ተከታታይ ቀናት ልዩ የወንጌል ድግስ ተዘጋጅቷል። በዚህ ቀን ሁላችሁም ተገኝታችሁ ከቀኑ 10 ሰዓት ጀምሮ ማለት ነው። በዛ ተገኝታችሁ ለነፍሳችሁ እርካታ ምግብ የሆነውን የእግዚአብሔር ቃል ልትመገቡ እንዲሁም ግንቦት 12 ቀን የጻድቁ የአባታችን አቡነ ተክለ ሃይማኖት ፍልሰተ አጽም ብፁዓን ሊቃነ ጳጳሳት በተገኙበት በደማቅ ሁኔታ በዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት መርካቶ ተክለ ሃይማኖት ማለት ነው ስለሚከበር በእለቱ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በእግዚአብሔር ስም ጥሪያችን እናስተላልፋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አምላከ ተክለ ሃይማኖት ሀገራችንን ከጥፋት ሰውን ከስደት ይሰውርልን መልካም የጻድቁ በዓል ያደርግልን።